ስን ከመረት ከኔ ራሱ አላናገረም። ተጣልች ካለሁ ወይኔ ውስጥ እንደገና ቆይ ቆይ አላለቀም። ምን ይነግርሻል? ቆይ ልናገር ልናገር፣ ቆይ ሐቢባዬ ቆይ ከዛ እዛ ጊዜ ለሁለቱ የኔ ፕሮፋይል ለሳምንት ለሶስት ቀን አርጉት ስለው ፋሲጋ ግደኝ አለች ግደኝ። እሱ ደግሞ የዜድ የማድረግ ይሻለኛል ብሎ እናቴ ይኸው፣ ራሱ የዜድ የማድረግ ተው ስትለው አልሰማሽም። ንቀት አይባልም። ይሰማት ነበር የሚወዳት ቢሆን የሚወዳት ቢሆን ይሰማት ነበር እሺ እሺ እኔ እኔ አንድ ነጥብ ይቅርታ ጠይቅ ሲባል አንገት ይታረድ ብሎ ሽንት ቤት ያሸተተው ትክክል ነጥብ እኔ ፎቶዋን አታድርግ እያልሽው አንቺ ይንቁ የዜድን ፎቶ ማድረጉ ሶስት ነጥብ ከጓደኛው ጋር እየተጫወተ ጓደኛው የፍቅረኛ ምኗን የምትወድላት ሲለው ጅልነቷን ያለው። እሱ ግን በአማርኛ አለመግባባት ነው ይቅርታ ጠይቋል? ነው ገና። ይኸውልሽ እሱ አደባባይ ላይ እያዋረደሽ የቤት ውስጥ የሚንከባከብሽ ከሆነ ጥሩ ነው። አደባባይ ላይ እየተንከባከበ እቤት ውስጥ ቢያዋርድሽ ነው መጥፎ። ምን አገባሽ? አደባባይ ላይ ሰው ይንቃታል ቢል ምን ቢል፣ አንቺ ስለ አደባባይ ምን አገባሽ? ዋናው ቤት ውስጥ ያስደስትሽ፣ ቤት ውስጥ ሰርቶ ያብላሽ፣ ይንከባከብሽ፣ ፍቅር ይስጥሽ እንጂ አደባባይ ላይ ቢሰድብሽ፣ ቢያዋርድሽ ምን አገባሽ? ምን አገባሽ? ስንት አሉ! አደባባይ ላይ እያከበሩ፣ ግንባር እየሳሙ፣ እያቀፉ፣ ቪዲዮ እየሰሩ እቤት ውስጥ የሚማቱ የሚሳደቡ ስንት አሉ። ሀቢባ እዚህ እቃወምሻለሁ። እኔ እቃወምሻለሁ፣ ሀቢባ እቃወምሻለሁ። ቆይ በአደባባይ ነው ሰው ሚስቱ ሲያከብር ፍቅረኛው ሲንከባከብ አደባባይ አሰይ፣ ፍቅራቸው ደስ ሲል አይንቃትም አትንቀውም ሲባል ነው እንጂ ቤት ውስጥ ተንከባከበኝ፣ ቤት ውስጥ ማን ያይልኛል? መንከባከቡ ማን ያይልኛል? እቃወማለሁ እዚህ ጋ። ቆይ ሀቢባ ቆይ፣ እቃወማለሁ እዚህ ጋ አንድ ሰው ባልሽ አሁን አሁን እንደምናየው ሲንከባከብሽ እንደዚህ በቃ ደስ ላላቸው ሰው ፍቅራቸው ደስ ሲል ነው። በውስጥ ማን ያልሻል ማን ያልሻል፣ ሲንከባከብሽ ማንም አይልሽም። የፋሲጋ ደግሞ ይንከባከባት አይንከባከባት፣ በውስጥ ማን ያለታል። አደባባይ ግን ህዝብ እያየ ፋሲጋ የሺ እሰማሻለሁ። አሰይ ሲያከብራት፣ አሰይ እንደዚህ ፎቶ አታርግ። ፎቶ የንቀቱ ንቀት። ፋሲጋ ይቅርት በላት ኩይን በላት አልልም። ሽንት ቤት ይደማ ማቀፍ፣ ሽንት ቤት፣ ሽንት ቤት የተበከነ ሽንት ቤት ማቀፍ እና ይሄነው ማክበር በአደባባይ ሰው እያየ ሲያከብራት

የሰው አይን ውስጥ ነው የምገባው። እቤት ውስጥ ግን ፍቅር የሚሰጠኝ እኮ ማንም ባያይልኝ እኔ በህይወቴ ደስተኛ ነኝ። ገባሽ? እቤት ውስጥ ሲንከባከብሽ ማንም ባያይልሽ፣ ሰውም ባያይልሽ ዋናው አንቺ ደስተኛ ነሽ፣ ቤትሽን ትወጃለሽ። እቤት ውስጥ ይኮረኩርሻል፣ ያስቅሻል፣ ይትላፋላችሁ፣ ፍቅር ይሰጥሻል፣ ሰርቶ ያበላሻል። ምናምን አብስሎ ሙቪ ታያላችሁ፣ ደረቱ ላይ ተኝተሽ ምናምን ምናምን። ገባሻ ደረቱ ላይ ሞሳ እዚህ ኮፍያ ምናምን ት እግሩ ጎደለ፣ እጅ ጎደለ፣ ጭራው ጎደለ ነው፣ ጉድ። አዎ አንበሳ በአካሉ ከነሙሉ አካል ነው የምፈልገው። እዚህ ኮፍያ ምናምን አታጉድል እሺ። ከዛ ይኸውልሽ ቤት ውስጥ ፍቅር ይሰጥሻል። አስሬ ግንባርሽን ይስምሻል፣ ጉንጭሽን ይስምሻል። ሶፋ ላይ እሱ ተኝቶ አንቺ ላዩ ላይ ደረቱ ላይ ተኝተሽ ሙቪ ታያላችሁ፣ ትላፋላችሁ፣ ይኮረኩርሻል፣ ያስቅሻል። የምትወጂውን ምግብ ሰርቶ እያጎረሰ ያበላሻል። ፍቅር በፍቅር ትውላላችሁ ቤት ውስጥ ውጪ ላይ ሰው አየ አላየ፣ ውጭ ላይ አምሮባችሁ ስትሳሳሙ፣ ውጭ ለእጅ ተያይዛችሁ እየሄዳችሁ፣ በቤት ውስጥ የሚጠፈጥፍሽ ከሆነ የሚሰድብሽ ከሆነ ቤትሽ ሲኦል የሚሆንብሽ ከሆነ ምን ዋጋ አለው? ዋናው ምንድን ነው ቁም ነገሩ፣ አንቺ ደስተኛ ነሽ ወይ በህይወትሽ? ሰዎች ምን አገባቸው? ሰው ምንም ቢል ሰው ደስተኛ አይደለችም እያለ አንቺ ደስተኛ ሆኝ፣ ቤትሽ ውስጥ ሰው ባሏ አይወዳትም እያለ ውጭ እያወራብሽ፣ አንቺ ግን ቤት ውስጥ ከባልሽ ጋር ደስተኛ ሆኝ ምን አገባሽ ስለው። እኔ እውነቱን ልንገርሻ አሁን ሀቢባ የምር ምር እኔ ሀቢብ ብንለያየ ራሱ መጥፎ ነው ብዬ ለማውራት አፌን ይይዘኛል። ለምን እሱ የእውነት መልካም ሰው ነው። የእውነት እንዶሚ እየሰራ እያበላ እንዶሚ ድንብላሌ እያለ እሱ ብቻ ሳይሆን በሪል ራሱ የእውነት ጥሩ ሰው ነው። ያ ማለት ግን ሚዲያ ላይ የወጣ ስለእኔ እንደዚህ ዝም ብሎ አሁን ዜድ እንዳለችው እንትን የሚል ከሆነ ያ የኔ እኔን የሚንቀኝ እንትን ያህል እኔንም ይሰማኛል። ለምን ሴቶች እኮ እኛ ልባችን እንደ ጡታችን ነው። የኔ ደግሞ ኦቨር ነው። ስለዛ እሱን ስሰማ የምር እናደዳለሁ። አሁን ዜድ ያለችውን አላየውትም ባየው የምር የምር ሀቢብ አላናገርክም። የምር በጣም ነው የተናደድኩት። አሁን ራሱ ግን ይሄንን ነገር አላደርገውም፣ ይቅርታ በስህተት ነው ካለው ኦፍኮርስ እሷም ደግሞ ከአሁን በኋላ ጌም ሲቀጣጡ ውሽዬ እንቀበራት እኔን ፍሮ ፈይል አድርገኝ። ለምን ሌላ ቅጣት ሽል ቅጣት አለ አይጫወቱ። ዜድ እኮ እውነት ለመናገር ዜድ በጣም የዋህ ናት። እኔ በጣም ነው የምወዳት። ማይ ፕሮብሌም ናት። እኔ ወዳታለሁ፣ የእውነት ጓደኛዬ ናት። ግን ያ ማለት ደግሞ እሱታማንድዳ አይደለም። ሮብ ሮብ ሮብ ሮብ ሮብ ሮብ ሮብ እኔ ስም አውጥቼልሽ እኮ ነው ዜድዬ። ሂ በይ እንግሊዘኛ ለማወቅሽ አሁንም እያጣላሽ ነው። ሂበይ የኔ ጓደኛ የኔ ፍቅር። አሁን ግን ዜድ ላለችው ነገር ይቅርታ ጠይቅ። እኔ ከይቅርታው በፊት አንድ ነገር ልንገርህ እናንተ ሶሻል ሚዲያ ላይ አንተና ፋሲካ በጣም ቫይራል እየወጣችሁ ነው በጣም የሰው ዓይን ውስጥ እየገባችሁ ነው ምቀኛ በዝቶባችኋል በጣም ስለዚህ ምቀኛ ስለበዛባችሁ ተጠንቀቅ የምታደርገውን ነገር የምታወራውን ነገር ተጠንቀቅ ገብቶሃል ስለ ውሸት ትንሽም ነገር አንተ በመልካም አስበህ የምታወራውን ነገር ኔጌቲቭሊ ወደ መጥፎ ነገር አዙረው ወስደው ይነግሯታል ሰው በጣም ከፍቷል ዘንድሮ ሰውና ሰው የሚያጣላ ሰው በጣም በዝቷል። ስለዚህ ካፋችን ወይ ብቸኛ መሆን ያለብን ነፃ ለመሆን ነፃ ሆነን የፈለግነውን ተናግረን ሶሻል ሚዲያ ለመጠቀም ወይ ብቸኛ ነው መሆን ያለብን፣ ወይ ደግሞ ሪሌሽንሽፕ ውስጥ ከሆንን የኛ ሪሌሽንሽፕ የኛ የህይወት አጋር ሶሻል ሚዲያ ላይ የሚታወቅ ከሆነ ጥንቃቄ ነው ማድረግ ያለብን። ገባችሁ? አሁን ለምሳሌ እኔ ያው ባሌ ቲክቶክ ስለማይጠቀም እንደፈለግኩ እናገራለን። ማንም ሊያቀሳሰረኝ አይቻልም ከባሌ ጋር የታግኝታውት ግን ባልም ሚስትም ቲክቶክ አንድ ላይ የሚጠቀሙ ከሆነ የሚናገሩትን ነገር በጣም በጣም በሰቀቀ በቃ ተጠንቀቀው መሆን ያለበት ለምን ሰው ወደ ሌላ እየተረጎመ እየወሰደ ለዚህ እየወሰደ ለዛ እየወሰደ ለዛ ስለዚህ አሁን አንተ በመልካምነትም አንተ የምትለውን ነገር በመጥፎ አስበው እናንተ ለማጣላት በመጥፎ አስበው ወስደው ለፋሲካ ሊነግሯት ይችላል እንዳልከው ደግሞ እሷ የዋህናት ታምናለች ስለዚህ ትዳራቸው አይበረክትም ማለት ነው ጥንቃቄ ማድረግ አለብክ የምትናገረውን ነገር። ጌም ስትጫወት ቅጣት ከሚስቴ ጋር የተገናኘ ቅጣት አልፈልግም በል፣ አስከብራት። ሚስት ግን አንተ ባለቤቱን ካልናቁ አጥር አይነቀንቁ። አንተ ነህ እሷን የምታስከብራት፣ እንዴ ነው የምታስከብራት? ቅጣት ከሚስቴ ጋር የተገናኘ ቅጣት አልቀጣ አይቻልም፣ ፕራይቬት ላይፍን የሚነካ ቅጣት አይቻልም ብለህ ራስህን ታስከብራለህ። ናይስ እውነትም ዶክተር ነሽ፣ አባቴ ሙን ልቤን ያካሽኝ። በቃ ያ ነገር መሆን አለበት። እኔ አሁን ሀቢብን ቅበሬው ስትለኝ እንደው እሱ ስለቀበረኝ ነው እንጂ